በጣም የኔ ደግሞ ዘረኝነት ጥልቁ ዘረኝነት ለዚህ ሀገር አንድ ቀን ልብስ ሳሉ ለሀገር ይሉጭ ከኔ የበለጠ ደግሞ ዘረኛ ዘረኛ ከእናንተ የበለጠ ዘረኛ ለ አያ ዘረኛ ማለት ነው። እናንተ እየበላው እዚህ እየጠጣው እየታከምኩበት እየሰራውበት ኢትዮጵያ የሰጠችኝ ላይፍ እያየው እሪ ምለው ግን፣ በዛች ለምትደበድበኝ፣ ለምትቀጠቅጠኝ

ወዴት ነው ወደ ገደለው ማስገባ። ወዴት እ እንዴት ናችሁ? እና እንቁርቴዎች ምን ይባላል መሰላችሁ? እናትየውን አይተ እናትየውን አይተ ልጅቷን አግባት ይባላል እና እኔ እንደ እንቁርቲና ቁንጢቴን አይነቱን ሳይ ፈራው። ይች ሀገር ወዴት ወዴት ናት?

በህይወቴ ሀንድረድ ፐርሰንት ሹር ሆኜ የምናገር ሴት ነበርኩኝ። ዛሬ ግን ፈራ አረፈራ ስትወድቅ እኮ ራሰ እንችላለን። የምትወድቀው ችግሩ ህዝብ ላይ ነው የምትወድቀው ችግሩ ምንው ታውቃላችሁ? ህዝብ ላይ ትወድቃለች። ዛሬ ዛሬ ቁጭ ብዬ እግዚአብሔር ምስክሬ እግዚአብሔር ምስክሬ ነው የምላችሁ። ዛሬ ብዙ ሰዎች ብዙ ማላቃቸው ሰዎች በሙሉ ቤዛቸውን ማይጀምርኩኝ ዛሬ ፈራው። ዛሬ አፈርኩም፣ ፈራው። ዛሬ ፈራው። ብዙ ሰዎች ትክክል ናቸው። ዋው አልኩ። ባቶን ትክክል ራሱ ትሰኪ ዛሬ ፈራ። ዛሬ አሰብኩ፣ አስፈራ። እውነት እውነት እውነት አንተ አንተ ብቻ እንጀግናለን። እንዳንተ እንዳንተ ሰው ያብዛለን። ባለጌዎችን ፈራ፣ ስንዶችን ፈራ፣ በጣም ፈራ። ስንዶችን ባለጌዎችን በጣም ፈራቸው። እውነት ምንድነው? ስለ ድሬዳዋ የምትቀውጭው ምንም ምን ቀው ምንም አቀውጣ ምን የሚቀውጥ ነገር አለ? ግን በመጀመሪያ እኔ ምንድነው የምልህ ድሬዳዋ እራሱ ከዚህ በኋላ አቡነት አቡ እናት ሽንብሎትን ማክበር አለባቸው። ስነስርዓት መያዝ አለባቸው። እነሱ መከበር ከፈለጉ እራሳቸው ማክበር አለባቸው። እሱን ነው እያለ ያለ ነው አሁን እያል ያለት እሱ መከበር አለባቸው፣ ማክበር አለባቸው። ይ የሆነ ፔጅ ነበረ ቅድም እንትን ያረኩትኝ ስቶሪ ያረኩትኝ እሱን ለውጠው ፈልጌ ነው ነበረ የለም ጂጂ፣ ልብስ ላክልኝ። ችግር ልብስ ነው ያላህ ረቢ? ይሄ ህዝብ ችግሩ ልብስ ነው? እኔ የዚህ ህዝብ ችግር የሚመስለኝ ምንድን ነው ታውቃለህ? ችግር ልብስ አልመሰለኝም። ምን ይሁን ደ ቆይ እንጂ በስድብ ከዚህ መንደር ሰዎች ጋንቺ በልጠ በለጠ። እኔ እኮ አልተሳደብኩም። እንዲሁ ይፈልጋችሁ ምትሆነጁልበት ነገር ስታጡ ጅጂ ትሳደባለች ትላላች። እኔ አልሳደብም ግን እናገራለሁ። ያቺን ደግሞ ጥሩ አለች፣ ታማለች። ዛሬ ሀሳቤን ለመቀየር ከራሴ ጋር ትግል ይዤ ያልገባበት የለም። በመጨረሻ ቤቴ ቁጭ ብያለሁ። ለባብሼ ጫማዬን ቦርሳዬን ይዤ ቁጭ ብያለሁ። ዞሮብኝ ሀሳቤን ሀሳቤ ለማስቀየራት ሞክሬ የዚህ ህዝብ ችግር የኔ ችግር አይደለም። እኔ የምኖረው ጀርመን ነው። አንቺ ገና ታረጃለሽ። ውያ ትምዬ እንታይ ኮንኬ ከሚልሃል

ውሸማው ነበረች። እዚህ ና ከሌል የአንችማ ታሪክ ብር አለቀና ለምን ኮንዶሚኒየም ቤቱን ጠቅልልሽ አቶቹ አፋቅሪኝ ብለሻው ልታውሪ ነው? እንደው ዝም በይ ዝም በይ። ጉዳይ ወደዚህ ነው ወዲህ ነው። ይሄ ጉዳይ ወዲህ ነው። ይሄን አንተ ጉዳይ አልቋል። አንቺማ ተቀላቅልሻል ወደ ኤርትራ የቤተሰብ ጉዳይ

ሌባ ትለኛለች። በስንት እንኳን አትታማም። ሌባ መቼ ያለው ካለ በስተቀረ ሌብነት ከአንቺ የተማርነው ከተማርን ደግሞ ዋና ያስተማረ ሌብነት። ታዲያ ሰው ከአባቱ ምን ይማራል? ሌብነት እንጂ ዲግሪ እና ማስተርስ አልሰጠሽንም። መሸጥ፣ መለወጥ፣ ይዞ መጥፋት፣ አገር መልቀቅ፣ አገር መካል አባታችን የተማር ነው ነገር ነር አይደለም እ እኛ ሌባ ስትይ እኛ ሌባ ስት ከንችና የተማር ነው እንታይ፣ ለብነት ለብነት፣ ለጠንነት መፍረዝ፣ መደር፣ መሸጥ። ሰው አባቱ ምን ይማራል? አመዳም እሱ ነገር ቅልጥ ቀጫጭ ነገር በ የማትጠረቅ አታምሬ፣ አመዳምነቱም ከአንቺ እኮ ነው። የምትሳደሩ ነገር ከጅነት ነው። ትንሽ ጥልቅ የቤተሰብ ጉዳይ ነው ነው ወደ ላይ አይደለም፣ ወደ ምስራቅ ነው። ምስራቅ ሀረርጌና ፌደራል አዲስ አበባ ነው። ችግር ወደ ጨዋታው ያለው ጨዋታው ጨዋታው አዲስ አበባ ኳሱ ያለው የአዲስ አበባ ቡድን በስፖርት እንኳን ኳሰረ እንዴ? ከመቀሌ አዲስ

አንጀሊና ጆሊ ሆነች። እንደ ትራስ ማውራት ምን ይባላል? አይደለም ደግሞ እንደዚህ ደግሞ ብላችሁ ደግሞ ክሰሱና ደግሞ ለትራስ ዘሮች ደግሞ ይቅርታ ልጠይቅ። ተው እንጂ ተው እንጂ፣ ጥሩ አይደለም። እያለቀሱ ናቸው። እንዲሁ እንኳን ፕሮፌሽን አድርገሽ ከጭንቅላት ቴራ እራሱ አትጠፊም። 2016 ከዚ ከአይኔ ላይ እራሱ እኮ አትጠፊም ወይ፣ እንዴት ነው ይህ ነገር? ጥሩ አይደለም፣ ቀይር። የምን ድፍረት ነው? ተይ እንዲህ ድፍረት እኮ የሚገርምኝ። እሺ ነው እኔ ብሎክ ብሎክ እኮ እንዲያውም እሷ ካለማፈሯ የተነሳ እኔ ደም ብሎክ አደርጋታለሁ በጣም ስለምታስጠለ። ምክንያቱም ይቆጫታል ታል በጣም ነው እምትናገረው እና እቺን ማለት አስሮ ነበር አንቺን እዚህ ሀገር መጠየቅ። ቁጭ ብላ ነው የምትበላው። በነገራችን ላይ ቁጭ ብላ የፈለገችበት ሀገር ትሄዳለች የፈለገችበት የምትሽከረከር የሌባ ሚስት ናት። ባሏ ከሶስት ሴት ወልዷል። የዛ ጊዜ ዘመኑ ሰው ነበር

የእናንተ ተርፍ ዛሬ እስከተላይ ስመባለን ድን ድፍረታቸው ድፍረታቸው ነው የሚገርመው። እስካሁን ድረስ እኔ ብሆን እሸሸዋለሁ። እንደዚህ ዓይነት ነገር ቀለል አስፈለፈላቸው እችን እኮ ነው የሚያክለው እችን አገኘው ብለው ወልዳው። ለነገሩ ምን ያው ብር ነው የሸሸባቸው እነዚህ እነዚህ ብር ነው የሸሸላቸው። ትታሰራላችሁ ተደመላልካችሁ ቁጭ እንደዚህ ነገር መግባት የማያስፈልግ አዝነን ቁጭ ነው ምንድን ምንም ማድረግ አንችልም። እንደ እንቁርት ያለ ወሮ በላ ሌባ ካለ ነገር የምታባበስ ፈጥራ የምታወራ የሌለ ነገር የምታወራ ባለጌ ስድ ማለት ነው። ኑሯ በሙሉ የተመሰቃቀለባት ያም ልጆቿን አዲስ አበባ የላከችው ልጆቿን ለአባት የሰጠችው ቁጭ ብላ ለማውራት ለማባራት። በነገራችን ላይ ልንገርሽ ሁሉም እንዳንቺ ሁሉም ልንገራቸው አንድ ነገር ያ ፍርድ ህግ ከሆነ ከህግ ማንም ያ ጥፋት ከሆነ እኛም ማንም ሰው አናድን። ማንም ሰው ግን መንግስት ደግሞ ከኛ የተሻለ መሪ ይምራል። ገባቸው ሰውን እንትኑ አይቶ እንደ ወንጀሉ አይቶ እንደ ወንጀሉ አይቶ ሰውን ይምራል። ምንም ነገር ባክግራውንዳቸው ላይ ምንም ነገር ከሌላ እዚህ ላይ እንደሚወራው እዚህ ላይ እንደሚለፈለፈው የግል ችግር እንትና፣ በነገራችን ላይ እቻህያ የግል ችግር አለባት። እቻህያ ስለ ሰው ኳሊቲ፣ ስለ ሰው፣ ስለ ህዝብ፣ ስለምናምን ስለምናምን ነገር ማታቅ ስትረሷን ልታወጣ የመጣችባችሁ ሴትናት። በነገራችን እሷን እየተከተላችሁ ወይንም ደግሞ እሷን እንትን እያላችሁ ሌላ አሁን እንትን ማለት የለባችሁ እኛም የምንፈልገውን አስተያየት መስጠት መብት አለን። መንግስት ለአንዱ እዝቅ አድርጎ ለአንዱ ከፍ አድርጎ የሚያይበት ምንም ምንም ምክንያት ሊኖር አይችል። ድምፃችን ጣቃስ ከሚነካ ድረስ ፍትህ ማለት እንችላለን። ልክ ካልሆነ ልክ አይደለም፣ ልክ ካልሆነም ደግሞ ሲባል ልንረዳ የሚገባበት መንገድ መዘጋጀት አለበት። ምክንያቱም ነገም ሌላው በንደሷ እና በንደሷ አይነት ባለማወቅ ስህተት ውስጥ እንዳይገባል ሌላውም ደግሞ ወንጀል ውስጥ እንዳይገባና ወንጀል እንዳ እኛም ደግሞ መንግስትን እንዳንቀየም። እንቁርቲ የግል ችግር እኔ እንቁርቲ የቀዷ ትላንትና ሪኮርድ ያደረግኩት አለኝ። እንቁርቲ ማለት በልጇ አባት፣ በኑሯ በቤተሰቧ አሜሪካን አገር ከመጣች ምናልባት ሰባት ስምንት ዓመት ወይ አስር ዓመት ቢሆናት ኑሮ የተመሰቃቀለባት እንዳሰበችው ያላገኘችው የግል ችግር ያለባት ሴት። ፍጹም ፍጹም ልናገናኙ አንችልም፣ ከመንግስት ጋር ልናገናኙ አንችልም፣ ከኦሮሞ ህዝብ ጋር ልናገናኙ አንችልም። ጃኒ እኮ እራሷ ኦሮሞ ናት። ጆዋር እኮ እራሱ ኦሮሞ እኮ ነው። ሀገሪቷን እየመራ ያለው ኦሮሞ ብቻ አይደለም ብልጽግና የሚባለው ብልጽግና ማለት ደግሞ የተለያየ ብሔር ብሔረሰቦች ውጤት የሆነ ነው። መጠየቅ ያለበትን ዜጋው መጠየቅ ይችላል። ምክንያቱም የህግ አስከባሪዎች ናቸው፣ ከፕሬዚዳንቱ ጀምሮ እስከታች ድረስ ህግን የተላለፈ ሰው ዝምብ ላይም አንልምኛ። ምክንያቱም እኔ እንደ ጂጂ የህግ የበላይነት እንዲኖር ነው የምሰራው እንጂ አንዱ ቤተሰብ ስለሆነ አንዱ ዘመድ ስለሆነ አንዱ ታዋቂ ስለሆነ አንዱ ዳ ስለሆነ በነፃ ይለቀቅ። መቼም ምን ያውጣል መቼም ያውጣ ሁሉም እንኳን ጃን ያደለች ከራሳቸው የሚሰራው ጋር ህግ ከተላለፈ ሲያስሩ ማየት ነው የምንፈልገው። አንዱ ስልጣን ስላለው በነፃ የሚለቀቅበት አንዱ ስልጣን ስለሌለው ደግሞ የሚበደልበትን ህግ አይደለም ማየት የምንፈልገው። እሷ እንደፈለገች አርጋ ተተርጉሙ እንደ ፈለገች አርጋ ታወሩ። የሚያስጠይቅ ነገር ካለ ትጠይቅ፣ ችግር የለብንም። እኔ አሁን የምለው ምንድነው፣ እነዚህ ልጆች ስለ ህግ የሚያውቁት ነገር የለም። ምን አይነት አዲስ ህግ ይውጣ፣ ምን አይነት አዲስ ህግ አይውጣ፣ የትኛው ስህተት፣ የትኛው ቅል፣ የትኛው ጆክ እንደሆነ አያውቁም። ይሄ ደግሞ የዛሬ ህግ መውጣት ሳይሆን ወይም በነጋሪት አልተነገር ወይ በጋዜጣ አልወጣ ሳይሆን ያለ መብሰል ካለፈው ስርዓት የተረከብናቸው ትውልዶች ናቸው። እንኳን እነሱ አይደለም እኛ ራሳችን ጠንቅቀን አናውቅ የትኛው ከየትኛው እንደሆነ። ምክንያቱም የህግ ደንብና ህግጋቱን የሚያውቁት የህግ ሰዎች ናቸው። የህግ ሰዎች ተቃዋሚ ብትለው ራሱ የመንግስት ሰራተኛ ብትለው፣ ወይ የመንግስትን ትን የሚለ እንዲህ ኢትዮጵያ ውስጥ አይቻለ። ፍርድ ቤት ውስጥ ገልጸው ነበር የሚያነቡት በድሮ ጊዜ እና አንዳንድ ሳስበው ዳኛ ሆኖ እንዲገልጹ ነው። እንትን የሚያነቡ ዚ ሀገር ዳኛ ቁጭ ብሎ በቃሉ ነው። ታታ ተብሎ ወይም ደግሞ ገብተው ነው ተነጋግረው እንትን የሚሉት እና ያ ማለት ሁሉም ላይዙት ይችላል እንኳንስ ተራ ህፃን ልጅ ወጣት ልጅ አደለች እንጂ ማንም መንግስትን ህግን የተላለፈ መሆኑ ላሳልፍልን ምን ስለሆነ ነው? ምን ስሎ ህግን አለማቆራር እኮ ወንጀል እኮ ነው። እሷ ችግር ስላለባት ነው። እሷ ሜንታል ፕሮብሌም ስላለባት ነው። ትናንትና ብትሰማት ስትናገር የነበረውን ነገር ብትሰማ፣ እጅ ሴትዮ ችግር አለባት። በቃ ወልዳ ያልታረሰች ወልዳ መሳደግ ያቃታት ምርር ብላ እንኳን ስለ ሰው መብት ልታስከብር እንኳን ለሰው ልጅ ትህትናና ፍቅር ሰላምን የምትሰብክ አይደለችም። ወይም ደግሞ ኖ ህግ መከበር አለበት ብላ የምትሰብክ አይደለም። የራሷ ህይወት ምስቅልቅሉ ላይ ወጣባት። አልችል ብላ ልጆቿን ለአባት ያዘል ብላሰጥ አባት ይዘውን ኢትዮጵያ ይገባው እኔ ልጆችን የምልክ ከሆነ መማር አለብኝ ሲሌ ምንድን ነው ፕሮግራሜ የወደፊት ሲሌ ምንድን ነው? እኔ ልጆችን ያዝ ልሚ ከሰጠው ለአንድ ሰው እኔ ሆነ ነገር ማድረግ አለ። እሷ ግን አይታችኋት ከሆነ ልጆቿን ከላከች ጀምሮ ትዌንቲ ፎር አውርስ ቲክቶክ ላይ ናት ያለችው፣ እያስፈራራቻችሁ ልክ የብልጽግና መሪ የብልጽግና ምናምን ሀሰት ውሸት ውሸት አይቶንም እያልኩኝ አይደለ። ግን ይዛቸው ገደል የምትገባ ሴት ብትኖር እሷ ናት። ልታሳዝን የምትችለው እሱ አይነት ሴት ናት። ይሄ ሰውዬ እኔ ከድሮ ምናገራለ ይሄንን መንግስት አትደገፉት፣ ደግፉት። እኔ ከድሮ ነው ደግፉት፣ ስሩ ነው ማለት። ለመስራት ሞክሩ፣ አትፍሩ። እናንተ ስለምትቀርቡ እንዲህ ተናገራችሁ ብሎ ደሞዛችሁን የሚቀንስ የለም። ግምገማ ላይ ምናልባት ስታጠፉ ይሆናል ልትገመገሙ የምትችሉት። ጥፋት ሲሆን መብት ከሆነ ግን ተናገሩ። መቀጣት ምናምን አይደለም። ማስረጃ ካለ መረጃ ካለ ጥፋተኛ ሆና ከተገኘች ህጉን ከጣሰች አስተምሮት ስለ አለማወቅ ይቅርታ ማለትና ህግ ይለያየ ይለያየ ይለ ግን ማስተማር ለምን ትናንትና እናንተ የታገላችሁለት ትግል ያ ደካማው ስርዓት ያ በአንድ ክፍል ውስጥ ሁለት መቶ ሶስት መቶ ልጆችን አድርጎ ካለምንም ውጤት ከአንዱ ክላስ ከአንደኛ ሁለተኛ ከሁለተኛ ሶስተኛ ካለምንም ውጤት ይሄ በቤተሰባችን የምናየው ነው እኔ የታዘብኩት ነው። በስነስርዓቱ መጻፍ የማትችል በስነስርዓቱ ማንበብ የማትችል የግል ኮሌጅ ውስጥ ገብታ ዲፕሎማን ዲግሪዋን ይዛ ግን ከእናንተ ጋር ትንሽ ተመሳሳይ ትምህርት ካላችሁ እንዴት አድርገሽ ነው ይህን ነገር የምትሰሩ? ትሏት ስለዛ ነገር የምታውቀው ምንም ፕራክቲክም የሆነ ቴወሪ ምንም የምታውቀው ነገር የለም። የትምህርት ኳሊቲው በጣም አስቀያሚ የነበረበት ሰዓት ነው። ልጆቹ ምንም የማያውቁም ስንላችሁ ልብስ ስለለበሱ አይደለም። አንድ ነገር እንደሚያውቁት ተንኮል ብቻ ነው። መጣላትን ያውቃሉ፣ መሰዳደብን ያውቃሉ፣ እርስ በርስ መጋጨትን ለብር በሩጥ ነው የሚያውቁት። ውስጣቸው ግን በጣም ባዶ ነው፣ በጣም ባዶ ነው። ሙሏቸው በትውልድ ላይ ስሩ። ከነሱ በቃ ችግር አለ። እኔ እግዚአብሔር ምስክር ነው ችግር አለ። እነሱ ጋር የወለድናቸው ልጆች ላይ ችግር አለ።